ዜጎች ሰብአዊ ክብራቸው ተጠብቀው እንዲኖሩ ለማስቻል በኢትዮጵያ ህገ መንግስት መሰረት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነፃ ፌዴራላዊ የመንግስት አካል ሆኖ በአዋጅ ቁጥር 210 ህዝባር 1992 እንዲሁም በተሻሻለ አዋጅ ቁጥር 1224 ህዝባር 2012 የተቋቋመ ብሔራዊ የሰብአዊ መብቶች ተቋም ነው። ኮሚሽኑ ለሰብአዊ መብቶች መስፋፋት መከበርና ጥበቃ የሚሰራ ተቋም ነው። ተቋሙ ከሚሰራባቸው በርካታ ጉዳዮች ደግሞ አንዱ ነፃ የህግ ድጋፍ አገልግሎት ነው። ነፃ የህግ አገልግሎት ድጋፉ በተለይ ደግሞ በኢኮኖሚ ዝቅተኛ ደረጃ ላይ ላሉ ሰዎች በራሳቸው አቅም ጠበቃን ከፍለው በፍትህ ስርዓት ውስጥ መብታቸውን ማስጠበቅ የማይችሉ ሰዎችን የህግ ድጋፍ አገልግሎት አግኝተው ፍትህን ተደራሽ ለሁሉም ሰው በኩሌታ ተደራሽ ለማድረግ የሚሰራ ስራ ነው። እስካሁን ድረስ በኢትዮጵያ ውስጥ ባለፈው አመት በፍትህ ሚኒስቴር የተዘጋጀ ስትራቴጂ አለ። ይህንን አገልግሎት ለሁሉም ሰው ተደራሽ ማድረግ የሚቻልበትን ጥራቱ የጠበቀ አገልግሎት መስጠት የሚቻልበትን ሁኔታ ለማመቻቸት የተዘጋጀ ስትራቴጂ አለ። በዚህ አመት ደግሞ ይህንኑ ለማሳለጥ ህግ እየተዘጋጀ ነው። አጠቃላይ በሀገራችን ያለውን አገልግሎቱ ደረጃን ስናይ አገልግሎቱ የተደራሽነት ችግር አለበት። በርካታ የህብረተሰብ ክፍል ነው አገልግሎቱን የሚፈልገው፣ ነገር ግን በዛው ልክ ተደራሽ ማድረግ ያልተቻለበት እንደዚሁም ደግሞ አገልግሎቱ በአግባቡ በስርዓት ያልተመራበት ባለቤት ኖሮት የህግ ማዕቀፍ ተዘጋጅቶለት የቅንጅትና የትብብር ስርዓት ተበጅቶለት በአግባቡ ያልተመራበት መሆኑ እንደ ክፍተት ይታያል ማለት ነው። በሰብአዊ መብቶች ኮሚሽን አዘጋጅነት በነፃ የህግ ድጋፍ አገልግሎት ተደራሽነትና ጥራት ላይ አትኩሮት አድርጎ የተካሄደው ብሔራዊ ኮንፈረንስ ነፃ የህግ ድጋፍ አገልግሎት የሚሰጡ ተቋማትና ባለድርሻ አካላትን አሳትፎ ተካሂዷል። አንደኛ የህግ ሹ ሲያጋጥመው በህግ መደገፍ አለብን የሚለውን አያውቅም፣ ግንዛቤም የለም። ለዛ ነው በረቂቅ አዋጁ ላይ ነቃተ ህግን በተመለከተ አንዱ ሰሪስ እንዲገባ ይደረጋል። በህግ ባለሙያ መደገፍ አለብን የሚለው ግንዛቤ ጥረት አለ። አንደኛ ሁለተኛ፣ ይሄ ግንዛቤ ያለው ሰው ራሱ መደገፍ ቢፈልግ የህግ ባለሙያው አክሴሲብል አይደለም ማለት ነው። ይሄን አካባቢ በዚህ ምክንያት ወደ ታች ይሄድን ስንሄድ ከፍተኛ የሆነ ችግር ነው ያለው። ሰርቪሱ አክሴሲብል አይደለም፣ የሰውም የግንዛቤ ጥረት አለ። ሶ በዚህ ምክንያት የሴቶች የህፃናት፣ የአካል ጉዳተኞች መብት እንትን ይላል ማለት ነው፣ አፌክት ይደረጋል። ይህም የምናየው ነው ቀን በቀን ሶ እንዲህ አይነት ነባሪያ ሁኔታ ባለበት አገር ውስጥ ሰርቪሱን በደንብ ማኔጅ አርገን ባለቤት ኖሮት የሚያስተባብረው አካል ኖሮት እዚህ ጉዳይ ላይ እንጌጅ የሚያደረጉ አካላትም ፕሮፐር የት የት ነው መስራት የምትፈልጉት የሚለውን የመንግስትንም ኢንተረስት ታይቶ ቦታዎችንም በደንብ ማፓውት አድርጎ ሰርቪሶ በተቻለ መጠን ፈሊ ዲስትሪቢትድ እንዲሆን ከማድረግ አንጻር ከፍተኛ የሆነ እጥረት አለ፣ ችግር አለ ማለት ነው። ይህ ኮንፈረንስ በስትራቴጂውም፣ በህጉም፣ በቀጣይ ደግሞ የሚወጡ ደንቦች፣ ማንዋሎች ላይ ለሁሉም ሰው ተደራሽ መሆን የሚችልበት በጥራቱን የጠበቀ ሊሆን የሚችልበት፣ የተለያዩ አካላት ተቀናጅተው ይህንን አገልግሎት በቀላሉ መሰጠት የሚችልበትን ሁኔታ ለማመቻቸት ይሄ ኮንፈረንስ የተዘጋጀው አንዱ ነው። እንግዲህ ይሄ ስትራቴጂም ህጉን በሌለበት ሁኔታ በርካታ የሲቪክ ማህበረሰብ ድርጅቶች እንዲሁም ዩኒቨርሲቲዎች በተለይ የሎ ስኩሎች ይህንን ድጋፍ ሲሰጡ ነበረ ድጋፉ ግን ያው የህግ ማዕቀፍ የፖሊሲ ማዕቀፍ ስላልነበረው ጥራቱን የጠበቀ ለማድረግ ወይም ደግሞ ለሁሉም ተደራሽ ለማድረግ ክፍተቶች ነበሩት። ስለዚህ ይሄ የህግ ማዕቀፍ ሲመጣ እነዚህን ክፍተቶች መሸፈን የሚችልበት የመንግስት ብቻ ኃላፊነት ስላልሆነ መንግስት አስፈላጊውን ማዕቀፍ አዘጋጅቶ ነገር ግን ሌሎቹንም በሚያሳትፍ መልኩ በሚያደራጅ መልኩ አስፈላጊውን ትብብር ድጋፍ እያደረገ ይሄንን አገልግሎት ተደራሽ ለማድረግ ውይይቱ ይህንን ሁሉ ለማሳለጥና ግብአት ለመሰብሰብ ነው የተደረገ። በነፃ የግድጋፍ አገልግሎት አሰጣጥ ላይ ዋና ባለድርሻ አካል ከምንለው ከፍትህ ሚኒስቴር ጋር በቅርበት ከምንሰራባቸው ጉዳዮች መካከል ነፃ የግድጋፍ አገልግሎት አንዱ ነው። ሌገሌድ እንለዋለን። በዚህ ረገድ በተለይ ደግሞ በአሁኑ ሰዓት ሚኒስቴር መስሪያ ቤቱ በነፃ የግድጋፍ አገልግሎት ላይ ረቂቅ አዋጅ እያዘጋጀ ስለሆነ ከዛ ጋር ተያይዞ ታይሚንጉም ጥሩ ስለነበረና ከዚህ ጋር በተያያዘ ፍትህ ሚኒስቴር በተጨማሪ ሌሎች የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ መንግስታዊም፣ መንግስታዊ ያልሆኑ በፍትህ አገልግሎት ውስጥ የሚሳተፉ ተቋማት ያላቸውን ሀሳብ፣ አስተያየቶች በተለይ ደግሞ ተቀናጅቶ በመስራት እንዲሁም ደግሞ አገልግሎቱን ጥራት ከመጠበቅና ተደራሽነቱን ከማረጋገጥ አንጻር ምን ማድረግ አለብን የሚለው ላይ ነው ለመወያየት የመጣ ነው። ነጻ የህግ አገልግሎት ድጋፉ ለጥቃት ተጋላጭ ለሆኑ ሰዎች፣ የወንጀል ሰለባ ለሆኑ ሰዎች፣ በደል ለደረሰባቸው የማህበረሰብ ክፍሎች በማህበራት በህግ ባለሙያዎችና በዩኒቨርሲቲዎችም ጭምር ይሰጣል። ከነፃ የህግ ድጋፍ አገልግሎት ከመስጠት ባለፈ ደግሞ በተለያዩ ፕሮግራሞችን በመቅረጽ የውትወታ ስራዎች የህግ ላይ የህግ ጥናትና ምርምር በማድረግ ሪሰርቾችን በመስራት የግንዛቤ ማስጨበጫ ስራዎችን ለማህበረሰብ ክፍሎች ሴቶችን ጨምሮ ወንዶችንም፣ የሃይማኖት መሪዎችን፣ የሀገር ሽማግሌዎችን በማሳተፍ ንቃተ ህሊናቸው ላይ ንቃተ ህግ ላይ የሴቶች ጥቃትን በተመለከተ እና ሌሎችም መብቶችን በተመለከተ የግንዛቤ ማስጨበጫ ስራዎችን እንሰራለን። ከሱ በተጨማሪም ደግሞ ለመንግስት ተቋማት ሌላም የአቅም ግንባታ የሚያስፈልጋል ብለን ባሰብነው ቦታዎች ላይ በሙሉ የአቅም ግንባታ ስልጠናዎችን እንሰጣለን ማለት ነው። ጠበቃ አቁመው መከራከር የማይችሉ የማህበረሰብ ክፍሎች ከሚመለከተው ቀበሌ ወይም ደግሞ ከሚኖሩበት ቀበሌ የድህነት ማረጋገጫ ይዘው ሲመጡ ለእነኛ አካላት ወይም ጠበቃ ከፍለው መከራከር ለማይችሉ ክስ ማጻፍ ለማይችሉ እንዲሁም አቤታ ማጻፍ ለማይችሉ ሰዎች በነጻ የህግ ድጋፉ ይሰጣል። ለእነሱ ብቻ ሳይሆን ሴቶችና ህጻናት ዋናው የዚህ የነፃ የህግ ድጋፍ ማዕከላችን ተጠቃሚዎች ናቸው። ከሴቶችና ህጻናት ባሻገር ደግሞ የአረጋውያን አረጋውያን አቅመ ደካሞች እንዲሁም ደግሞ የአካል ጉዳተኞች የዚህ የነፃ የህግ ድጋፋችን ዋና ተጠቃሚዎች ናቸው እንግዲህ በተለያዩ አጋር ድርጅቶች ጋር በሚኖረን ፕሮጀክት ወይም ደግሞ በሚኖረን አጋርነትም ሌሎች የማህበረሰብ ክፍሎችን ለምሳሌ እንደ ተፈናቃይ ያሉ የሀገር ውስጥ ተፈናቃዮች ማለት ነው፣ የስደተኞች ከስደት ተመላሾች፣ እንዲሁም ደግሞ ህገ ወጥ የሰዎች ዝውውር ተጠቂ የሆኑ አካላትን ስፔሻላይዝድ በሆኑ የነጻ የህግ ድጋፍ ማዕከሎቻችን እናገለግላለን። ብሔራዊ ኮንፈረንስ በነፃ የህግ አገልግሎት ድጋፉ ነባራዊ ሁኔታዎችና ያጋጠሙት ያሉትን ችግሮች በትብብርና በቅንጅት ለመፍታት ታሳቢ በማድረግ የተካሄደ ነው። ይሄኛው ሁለተኛው የሀገራዊ ኮንፈረንስ ነው። የዛሬ ሁለት ዓመት አካባቢ የኢትዮጵያ ሰብአዊ መብቶች ኮሚሽን እንደዚሁ በተመሳሳይ ሌላ መድረክ ሀገራዊ መድረክ አዘጋጅቶ ነበረ። በመድረኩ በዋናነት ነጻ የህግ ድጋፍ አገልግሎት ያለበትን ሁኔታ በተለይም ደግሞ ከተደራሽነትና ከጥራት አንጻር አክሰሲቢሊቲን ኳሊቲ የምንላቸው ያለበትን ሀገራዊ ሁኔታ በፌዴራል ደረጃ ብቻ ሳይሆን በክልሎችም፣ በፍትህ ሚኒስቴር፣ በዩኒቨርሲቲዎች፣ በሲቪል ማህበራት የሚሰጡ ነጻ ህግ ድጋፍ አገልግሎቶች በመንግስታዊ መንግስታዊ ባልሆኑ ተቋማትም የሚሰጡ የነጻ ህግ ድጋፍ አገልግሎቶች ምን ደረጃ ላይ ነው ያሉት በዚህ ደረጃ መንግስት ምን እየሰራ ነው ያለው የሚለውን የምንወያይበት መድረክ ነው ማለት ነው። ለምሳሌ የትራንስፖርት ወጪ መክፈል ካልተቻለ፣ የጽህፈት አገልግሎት፣ የትርጉም አገልግሎት፣ የፍርድ ቤት ክፍያዎችን አብሮ መሸፈን ካልቻለ አሁንም አገልግሎቱ ሙሉ ለሙሉ ተደራሽ ነው ለማለት በጣም ያስቸግራል። ስለዚህ ተደራሽነትን በተመለከተ ከፍተኛ ክፍተት አለበት። ጥራትን በተመለከተ ወደ አርባ ሰባት የሚሆኑት ብቻ ናቸው ሙሉ ለሙሉ የህግ ባለሙያ በሆኑ አገልግሎቱን መስጠት የቻሉት የቀሩት ፓራሊጋል ስምንላቸው የተወሰኑ የህግ ትምህርት የወሰዱ ወይም ደግሞ በትርፍ ጊዜያቸው አገልግሎቱን ለመስጠት ፈቃደኛ የሆኑ በጎ አድራጎት ባለሙያዎች ናቸው። በበጎ አድራጎት ስራውን ማሰራት በጣም ጥሩ ሆኖ ሳለ ይሄ እነዚህ በጎ አድራጎት ወይም ፓራሊጋል ስምንላቸው በከፊል ትምህርት ያገኙ ሰዎች አስፈላጊውን ጥራቱን የጠበቀ አገልግሎት ለመስጠት እንዲችሉ በየጊዜው የአቅም ግንባታ አገልግሎት የሱፐርቪዥን የክትትል ስራዎችን አብሮ መስጠት ያስፈልጋል። ነገር ግን ስልሳ በመቶቹ ብቻ ናቸው የአቅም ግንባታ በየተወሰነ ጊዜው መስጠት የቻሉት። ይህ ሁሉ ያልሆነበት በአብዛኛው የገንዘብ ድጋፍ የተቆራረጠ ስለሆነ በድጋፍ ሰጪ አካላት ብቻ የሚሰራ ፕሮጀክቶች ስለሆኑ ይሄን ሁሉ ባካተተ መልኩ ጥራቱን የጠበቀ አገልግሎት መስጠት የሚቻልበት ሁኔታ ላይ አይደለንም። ስለዚህ ስትራቴጂውም ሆነ ህጉም ሲረቀቅ እንዲሁም ደግሞ ህጉን ተከትሎ የሚወጡ ደንቦች፣ ማንዋሎች እነዚህን ሁሉ ክፍተቶች መቅረፍ በሚችሉበት ሁኔታ መቀረጽ ይኖርባቸዋል። ለመብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች አሉ። እነሱ አገልግሎቱን ፈልጋሉ። እንደዚሁም ደግሞ የኢኮኖሚ አቅምም የሌላቸው ሰዎች በርካታ ናቸው። በከተማ በገጠሩ የሀገራችን አካባቢዎች አገልግሎቱ ተደራሽ አለመሆኑ እንደ አንድ ችግር ወይ ደሞ የዘርፉ ቻሌንጅ ተደርጎ ይወሰዳል። ሁለተኛ ይሄ አገልግሎቱ የሚሰጥበት መመዘኛ መስፈርት ስታንዳርድ አለመቀመጡ ደግሞ ሁለተኛ ችግር ተደርጎ ይወሰዳል። ይህ ማለት ምን ማለት ነው? አገልግሎቱን ለማግኘት ምን አይነት መመዘኛ ነው መሟላት አለበት? ለማን ነው የሚሰጠው የሚለው በግልጽ አለመቀመጡ፣ አገልግሎቱን የሚሰጡት አካላት ደግሞ አገልግሎቱን ለመስጠት ምን አይነት ቅድመ ሁኔታ ማሟላት አለባቸው? ምን አይነት ኳሊፊኬሽን ማሟላት አለባቸው? የሚለውም ግልጽ አለመሆኑ፣ የመመዘኛ ችግር መኖሩ እንደ ሁለተኛ ቻለንጅ ይወሰዳል። ሌላው ከቅርብ ጊዜ ወዲህ በህግ ማዕቀፍ የተቀመጠ ቢሆንም አገልግሎቱን በሀገር አቀፍ ደረጃ የሚያስተባብር አገልግሎቱ በአግባቡ መሰጠቱን የሚቆጣጠር ድጋፍ የሚሰጥ ለአገልግሎት ሰጪዎች አስፈላጊውን ትብብር የሚያደርግና ኮኦርዲኔት የሚያደርግ አካል አለመኖሩም በዘርፉ የሚታይ ችግር ነው ማለት ነው። በአጠቃላይ ግልጽ ስርዓት ያልተበጀለት መሆኑ እንደ ክፍተት የሚታይ ነው። በመድረኩ የነጻ የህግ አገልግሎት ድጋፉ አሁናዊ ሁኔታ፣ አህጉራዊና ዓለም አቀፋዊ ህጎችና መመዘኛዎች ላይ ገለጻ፣ የአፍሪካ ሀገራት መልካም ተሞክሮዎች እንዲሁም የነጻ የህግ ድጋፍ አገልግሎት ረቂቅ አዋጅ ላይ ምክክር ተካሂደዋል። አንዳንድ አገልግሎት ሰጪዎች በተለይ በመንግስት ደረጃ የሚሰጠው አገልግሎት ሰጪ ሰጪዎች የቀበሌ መታወቂያን ይጠይቃሉ። ቀበሌ መታወቂያ የሌለው ማህበረሰብ ክፍል ሲሆን ምንድን ነው የሚደረገው? የሚለውንም በግልጽ መታወቅ አለበት። ምክንያቱም ተፈናቃዮች ሲሆኑ ለተወሰነ ጊዜ መታወቂያ ካርድ ላይ ኖራቸው ይችላል። ለነገሩ አሁን ይሄ የዲጂታል አይዲ ያንን ሁኔታ ሊቀርፈው ይችላል። ምክንያቱም የትም ቦታ ቢፈናቀል ዲጂታል አይዲ እስካለው ድረስ ዜጋ መሆኑን የሚያሳውቅ ሰነድ ስለሚኖረው። ግን እነዚህ ሁኔታዎች እንዴት ነው ምንቀርፋቸው የሚለውን እንዲሁም ደግሞ የድህነት ማረጋገጫ አምጣ ሲባል ድህነት የሚለው ምን ማለት ነው ስንተረጉመው ራሱ ምን ምን ነገሮችን ያሟላ ነው የሚሉት እንደዚህ ቀላል የሚመስሉ ግን ትርጉም ላይ የተለያየ ይዘት ሊኖራቸው የሚችሉ ድንጋጌዎችን በግልጽ የሚያስቀምጡ የሚያስቀምጥ ሕግ ሊኖረን ይገባል። እንዲሁም ደግሞ የትብብርና የቅንጅት ስራችን አብዛኛው አገልግሎት ሰጪ ገንዘብ ለማሰባሰብ ሁኔታዎች የተመቻቹ ስለሆኑ ከተማ ነክ ናቸው። ወደታች ሲወርዱ በወረዳ ደረጃ በዞን ደረጃ አገልግሎቱን እንዲሰጡ ሲደረግ ሊደረግላቸው የሚገባው ድጋፍ ደግሞ ምን ይመስላል የሚለውንም በዝርዝር ሊቀመጥ ይገባል። ተባብሮ የመስራት ተቋማት እንዴት ተባብሮ ይሰራሉ፣ የቅብብሎች ስርዓቱ በተለይ ደግሞ ኬዝ ፍሎ የምንላቸው ከአንድ ተቋም ወደ አንድ ተቋም ከተለያዩ ክልሎች ወደ ፌዴራልም ሆነ በክልሎች መካከል ያለው የኬዝ ሪፈራል ሲስተም እንዴት መሆን አለበት የሚለውን በወጥነት የተደነገገ ነገር ስላልነበረ ስትራቴጂው የነጻ የሕግ ድጋፍ ስትራቴጂ የወጣ ቢሆንም እሱን ተከትሎ አስገዳጅነት ያላቸው እንዲሁም ደግሞ ነጻ የሕግ ድጋፍ አገልግሎት የሚሰጡ ተቋማትን የሚቆጣጠሩ እንዲሁም የሚቆጣጠሩ ብቻ ሳይሆን ኢምፓወርም የሚያደርጉ ሰፖርት የሚያደርጉ ሜንተር የሚያደርጉበት መካኒዝም እስካሁን አልነበረም ማለት ነው። ስለዚህ ይሄ ረቂቅ ህግ ነጻ የግድጋፍ አገልግሎት የሚሰጡ ሲቪል ማህበራትንም ሆነ በዩኒቨርሲቲ ደረጃ ያሉ ሌሎችንም ባለድርሻ አካላት በወጥነት ባለው መልኩ አገልግሎት እንዲሰጡ፣ ለማን ነው አገልግሎት የሚሰጠው የሚለውን የሚመልስበት፣ እንዴት ነው የቅብብሎች ስርዓቱ መሆን ያለበት በተለይ ደግሞ ልዩ የሆነ የነጻ የግድጋፍ አገልግሎት የሚሰጡ ተቋማትን በተሻለ መልኩ እንዴት ነው ተደራሽ ለማድረግ የሚቻለው ጥራታቸውን ለመጠበቅ የሚቻለው የሚለውን ከፍትህ ሚኒስቴር ድጋፍ እየተሰጠ እንዲሁም ደግሞ ከኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ የሰብአዊ መብት መመዘኛዎችን ስታንዳርዶችን ሴት ከማድረግ አንጻርና በኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ በዋናነት ፍትህ የማግኘት በት እንዲከበር ዜጎችን የመደገፍ ኃላፊነት ስላለብን የምንችለውን በሙሉ እያደረግን እንቀጥላለን። ነፃ ነው የህግ አገልግሎት ድጋፉን ተደራሽና ጥራቱን ለማረጋገጥ ዩኒቨርሲቲዎችና የህግ ትምህርት ቤቶች፣ የሲቪል ማህበረሰብ ድርጅቶች፣ የፍትህ ተቋማት፣ የህግ ባለሙያዎች፣ ዓለም አቀፍ ተቋማት፣ ብሔራዊ የሰብአዊ መብቶች ተቋማት በጋራ ሊሰሩ ይገባል። ተሞክሮች በደንብ አግኝተናል። እኛ በደንብ ኮንፍረንሲቭ የሆነ ሌጋል ኤድን የሚመለከቱ ህጎች እንደሚታወቀው እኛ ጋር የሉም እና ከሌሎች ሀገሮች ተሞክሮ ወስደን ይህንን በህጋዊ በሆነ መንገድ ማለትም እስካሁን ሲሰራበት ቆይቷል። ግን በደንብ በተቀናጀ መልኩ የህግ ማዕቀፍ ኖሮት የህግ ባለሙያዎችም በደንብ ተደራሽ በተለይ ለተለያዩ የማህበረሰብ ክፍሎች ጠበቃ ማቆም የማይችሉ በተለያየ ምክንያት ለጥቃት ተጋላጭ የሆኑ የማህበረሰብ ክፍሎችን ለማገልገል ሌሎች ሀገራትን ተሞክሮ ተወስዶ እኛ ሀገርም ደግሞ በስፋት የሚሰራበትን አሁን በጣም ትንሽ ነው ካለው የሰው ኃይል ወይም ደግሞ ካለው ችግር በተለይ አንጻር የሚሰራው በጣም ትንሽ ነው እና ሌጋል ፍሬምዎርክ ኖሮት ወይም ኮንፍረንሲቭ የሆነ የህግ ማዕቀፍ ኖሮት የተሻለ ስራ ለመስራት እዚህ ኮንፍረንስ ላይ ያለው ግብዓት በጣም ትልቅ ነው ብዬ አስባለሁ። ከፍትህ ሚኒስቴር ትልቁ እስትራቴጂውን ቀርጿል የሚቀረጸውን ህግ እነዚህን ሁሉ የምንወያያቸውን ክፍተቶች፣ ተግዳሮቶች መቅረፍ የሚችል ሰነድ ማዘጋጀት ላይ ነው ትልቁ የምንጠብቀው ከፍትህ ሚኒስቴር። ይህን ፍትህ ሚኒስቴር ደግሞ ይህንን ማድረግ እንዲችል ሁሉም በዚህ ስራ ላይ የተሰማራ ባለ ድርሻ አካላት የገጠመውን ተግዳሮት እስከዛሬ ድረስ ሲሰራ የነበረውን ስራ ከሌላው ምን እንደሚጠብቅ የሚያቀርብበት ተሳትፎ፣ ግብአት የሚሰጥበት መድረክ እንዲሆን ነው። ከባለድርሻ አካላት በርካታ ኃላፊነት ይጠበቃል። አንደኛው አገልግሎት በመስጠት ላይ ያሉት አገልግሎቱን በጥራትና ተደራሽ በሆነ መንገድ መስጠቱን ማጠናከር አለባቸው። ስለዚህ ይሄ ህግ እስከሚወጣው እና አገልግሎቱ በምን መልኩ መመራት አለበት የሚለውን እስከሚመልስ ድረስ እየሰጡ ያሉትን አገልግሎት በአግባቡ ተደራሽ በሆነ መንገድ መስጠት ይጠበቅባቸዋል ማለት ነው። እሱን ኃላፊነታቸውን አጠናክሮ መሄድ ይጠበቃል። ቀጣይ በሚደረጉ ውይይቶች ላይ ደግሞ ረቂቅ አዋጁን በደንብ አይቶ ዘርፉን በአግባቡ ለመምራት የሚያስችል ህግ ማዕቀፍ እንዲወጣ አስፈላጊውን ግብዓት መስጠት፣ አስተያየት መስጠት እና ለሀገራችን በጣም አገልግሎቱን በአግባቡ ለመምራት የሚያስችል ህግ ማዕቀፍ እንዲዘጋጅ ሚናቸውን መወጣት አለባቸው ማለት ነው። ከዚህ በተጨማሪ ይሄ ነጻ ህግ ድጋፍ አገልግሎት የመብት ጉዳይ ነው፣ የፍትህ ጉዳይ ነው። ስለዚህ አገልግሎቱን ሲሰጡ በአግባቡ ተጠያቂነት ባለው መልኩ፣ በስነ ምግባርን በጠበቀ መልኩ አገልግሎቱ ተደራሽ በሆነ መንገድ ጥራት ባለው መንገድ በአግባቡ አገልግሎቱ እንዲሰጥ ማድረግም ህግን ፍትህን ለማገዝ ያላቸው ሚና ከፍተኛ መሆኑን አውቆ ከዛ አንጻር ህጉንና ስርዓቱን ጠብቆ አገልግሎቱን መስጠትም ይጠበቅባቸዋል ማለት ሲቪክ ማህበረሰብ ተቋማትና ዩኒቨርሲቲዎች ይሄ ሁሉ ማዕቀፍ በሌለበት ሁኔታ ሲሰሩ የነበረውን ደግሞ ስራቸውን ማምን ይሰራል እኔም በምን አይነት መልኩ ይሄንን ነገር የተሻለ ስራ ልሰራ እችላለሁ የሚለውን ከሌላው ተማምሮ መድረኩ ሁሉም የሚሰራውን እንዲያቅበት እንዲማርበት ስለሆነ የሚያሻሽልበትና ከሌላው የሚማርበትን ሁኔታ እንዲያመቻች ነው የምንጠብቀው። በተለይ በተለይ ደግሞ በየጊዜው በተለይ የዩኒቨርሲቲዎች እና የምርምር ማዕከላት በዚህ ጉዳይ ላይ የተወሰነ ጥናት እየተሰራ ክፍተቶቹን እየለየን እነዚህን ክፍተቶች እየደፈንን መሄድ ምንችልበትን በዓመትም በየሁለት ዓመቱም እየተገናኘን እየተወያየን ሁኔታውን ማሻሻል ምንችልበትን በቅንጅት ምንሰራበትን ሁኔታ ማመቻቸት